ተጠንቀቁ! በየቀኑ የምትጠጡት ጤናማ መጠጥ ህመም ሊያመጣባችሁ ይችላል። ሎሚ። አዎ፣ የአንቲኦክሲዳንትና ቫይታሚን ሲ የተሞላ የበሽታ መከላከል ሥርዓት ጀግና፣ ለዓመታት ለጤና ጠቃሚ መሆኑን ስትሰሙ ኖራችኋል። ግን አሁን እውነቱን ልንገራችሁ፣ ሎሚ በጣም አሲዳማ ከመሆኑ የተነሳ ከነዚህ ሶስት የተለመዱ ምግቦች ጋር ሲዋሃድ ጥቅሙን ሙሉ በሙሉ ያጠፋል። ወተትና ሎሚ፣ የምግብ መፈጨት ገሃነም። ሎሚና ስኳር፣ ደም ስኳር መጨመር። ሎሚና አንዳንድ አትክልቶች፣ የኩላሊት ጠጠር አደጋ። የቪዲዮ በየቀኑ ሎሚ የሚጠቀሙ ሰዎች እየታደገ ነው። እነዚህን ስህተቶች ካረሙ ሆዶ ይረጋጋል፣ ብዙ ንጥረ ነገሮችን ያገኛሉ፣ እናም በስውር የሚመጣ እብጠትን ይከላከላሉ። የሎሚን ኃይል በጥበብ እንዴት መጠቀም እንደሚቻልና ጤናማ በሚመስል ልማድ የጤና ችግርን እንዴት ማስወገድ እንደሚቻል አሁን እንጀምር። በመጀመሪያው የምግብ ጥምረት እንጀምራለን። ብዙ ሰዎች በማለዳ ሳያውቁት የሚሰሩት ስህተት ሎሚን ከእነዚህ ሶስት ምግቦች ጋር በፍጹም አታዋህዱ። ከባድ የጤና ችግር ሊያስከትል ይችላል። የዛሬው ቪዲዮ ሁሉም ሰው ማለት ይቻላል ጤናማ ነው ብሎ ስለሚያስበው ነገር ነው። ሎሚ። አዎ ሎሚ መንፈስን የሚያድስ በቫይታሚን ሲ የተሞላና እንደ ተፈጥሯዊ መድኃኒት በሰፊው የሚወደስ ነው። ግን አብዛኛው ሰው የማያውቀው ይህንን ነው። ሎሚ በጣም ጥሩ ነው ነገር ግን በተሳሳተ መንገድ ጥቅም ላይ ሲውል ንጥረ ነገሮችን ሊያጠፋ ወዶን ሊያበሳጭና ሊያስቆጣ ወይም እብጠትን ሊያስከትል ይችላል። ልክ ነው። ሎሚን እንደ ፈዋሽ ፍሬ እንቆጥረዋለን፣ ነገር ግን በጥንቃቄ ጥቅም ላይ ሲውል ብቻ ነው። እውነቱን ለመናገር በጣም ጤናማ ንጥረ ነገር እንኳን በተሳሳተ መንገድ ከተጣመረ ጎጂ ሊሆን ይችላል። ከሎሚ ጋር ፈጽሞ መቀላቀል የሌለባቸው ሶስት የምግብ ውህዶች ከሁሉም በላይ ደግሞ ሎሚን በጥበብ እንዴት መጠቀም እንደሚቻል እናሳዮታለን። በየቀኑ በመጠጦ በምግቦ ወይም ለስላሳ መጠጦች ውስጥ ሎሚ የሚጠቀሙ ከሆነ ከእኛ ጋር ይቆዩ። ጥቂት ትናንሽ ማስተካከያዎች የምግብ መፈጨቶን ሊጠብቁ የንጥረ ነገር መምጠጥን ሊጨምሩና የተደበቁ እብጠትን ሊቀንሱ ይችላሉ። እርሶ ወይም በቤተሰብ ውስጥ ያለ አንድ ሰው በየቀኑ ሎሚ የሚጠቀም ከሆነ ይህንን ቪዲዮ ላይክ፣ ሰብስክራይብ እና ሼር ማድረጉን ያረጋግጡ። ሎሚ ሶስት ቁልፍ ውህዶች ይዟል እነሱም ቫይታሚን ሲ፣ ሲትሪክ አሲድ እና ፍላቮኖይድ ናቸው። እያንዳንዳቸው እውነተኛ ጥቅሞችን ያስገኛሉ። ቫይታሚን ሲ የበሽታ መከላከል ስርዓቱን ያጠናክራል፣ ከኦክሳይድ ውጥረት ይከላከላል እናም ከእጽዋት ላይ ከተመረቱ ምግቦች ጋር ሲዋሃድ የብረት መምጠጥ ያሻሽላል። ሲትሪክ አሲድ የምግብ መፈጨትን ለማነቃቃት ይረዳል፣ የኩላሊት ተግባርን ይደግፋል፣ እናም የተወሰኑ የኩላሊት ጠጠር አይነቶችን እንኳን ይከላከላል። በሎሚ ውስጥ የሚገኙ ተፈጥሯዊ አንቲኦክሲዳንቶች እብጠትን በመቀነስና ደም ዝውውርን በማሻሻል ረገድ ሚና ይጫወታሉ። ስለዚህ አዎ፣ ሎሚ በትክክል ከተጠቀሙበት ለእርስዎ በጣም ጥሩ ሊሆን ይችላል። ሎሚ እጅግ በጣም አሲዳማ ነው። ፒኤች ሁለት አካባቢ ነው። ይህ ማለት ከቆምጣጤ የበለጠ አሲዳማ ነው ማለት ነው። ያ ማለት መጥፎ አይደለም፣ ነገር ግን ሎሚ ከሁሉም ነገር ጋር በጥሩ ሁኔታ አይጫወትም ማለት ነው። ሎሚን ወደ እነዚህ ምግቦች ሲጨምሩ ወይም በተሳሳተ ጊዜ ሲጠጡት ጥቂት ነገሮች ሊከሰቱ ይችላሉ። በመጀመሪያ አሲዱ ፕሮቲኖችን ሊያጠፋ ይችላል፣ መዋቅሮችን ለመፈጨት አስቸጋሪ በሚያደርጋቸው መንገድ ይለውጣል። በተለይ ሎሚ ወደ ወተት፣ እርጎ ወይም የፕሮቲን ሼክ መጨመር ተገቢ አይደለም። ሁለተኛ፣ ሲትሪክ አሲድ ለካልሲየም እና ማግኒዚየም ያሉ የተወሰኑ ማዕድናትን ሰውነቶ በትክክል ከመምጠቱ በፊት ከእነሱ ጋር ምላሽ በመስጠት ጣልቃ ሊገባ ይችላል። ሶስተኛ ስሜታዊ ሆድ ወይም ደካማ የምግብ መፈጨት ችግር ላለባቸው ሰዎች በተለይም ከ60 ዓመት በላይ ለሆኑ አዋቂዎች ሎሚ የሆድ ሽፋንን ሊያበሳጭና ሊያስቆጣ ይችላል። ይህም ሳይደባለቅ ወይም በባዶ ሆድ ሲወሰድ የሆድ እብጠት፣ የልብ ምት ወይም የአሲድ ሪፍሎክስ ያስከትላል። ይህ ማለት በትክክል በአሲድ ላይ የተመሰረተ የምግብ ኬሚስትሪ ነው። ሎሚ መጥፎ አይደለም፣ ስሜታዊ ብቻ ነው። ትክክለኛውን አጃቢ፣ ትክክለኛውን ጊዜና ትክክለኛውን ግንዛቤ ይፈልጋል። እናም ቀጥሎ የምንመረምረው ይህንን ነው። ሰዎች ሎሚን ከወተት ጋር መቀላቀል ሳያውቁት ከሚፈጽሟቸው በጣም የተለመዱ ስህተቶች በአንደኛውን ጀምር። ምንም ጉዳት የሌለው ቢመስልም በእርግጥ አንዳንድ ከባድ የምግብ መፈጨት ችግሮች ሊፈጥር ይችላል። የሚሆነው ይኸውና ሎሚ ሲትሪክ አሲድ ይዟል፣ ይህም በጣም አሲዳማ ነው። ይህንን ከወተት እርጎ፣ ወይም ለስላሳ አይብ ጋር ሲያዋህዱት አሲዱ ከወተት ተዋጽኦች ውስጥ ካሉ ፕሮቲኖች ጋር ይገናኛል። ይህ ማለት ልክ ከወተት አይብ ሲሰራ አንድ ላይ እንደሚጣበቀው እናም በሆዶ ውስጥ ያ የምግብ መፈጨትን በጣም ከባድ ያደርገዋል። ድብልቁን በተቀላጠፈ ሁኔታ ከማፍረስ ይልቅ ወደ እብጠትና ከባድ ነገር ይለውጣል። ይህም የሆድ እብጠት ማቅለሽለሽና የምግብ አለመፈጨት ሊያመራ ይችላል። ለአረጋውያን የበለጠ የከፋ ነው። ከ60 ዓመታት በኋላ ብዙ ሰዎች አነስተኛ የላክቲስና የምግብ መፈጨት ኢንዛይሞችን ያመነጫሉ። ይህም ማለት ቀድሞውንም ለወተት ተዋጽኦች የበለጠ ስሜታዊ ናቸው ማለት ነው። ሎሚን ወደ ድብልቅ ውስጥ ማከል የህመም ስሜትን የመጨመር ዕድል ሊጨምርና የካልሲየም መምጠጥን ሊያስከትል ይችላል። ይህም ከአጥንት ጤና ጋር ይያያዛል። ሰዎች ብዙውን ጊዜ ለካልሲየምና ለቫይታሚን ሲ ሎሚን፣ ወተት ወይም እርጎ ይጠጣሉ። ነገር ግን አንድ ላይ ሲያዋህዷቸው የሁለቱም ጥቅም ያጣሉ። የሆድ ብጠት ብቻ አይደለም፣ ሰውነቶ በእውነት የሚፈልጋቸውን ንጥረ ነገሮች ማባከል ነው። ቀላል ነው። ሎሚና የወተት ተዋጽኦችን በአንድ ጊዜ ያውሰዱ። ጠዋት ላይ የሎሚ ውሃ መጠጣት ከፈለጉ ወተት ወይም ምርጎ ከመጠጣቱ በፊት ቢያንስ አንድ ሰዓት ይጠብቁ። ወይም የወተት ተዋጽኦችን ቀደም ብለው ይጠጡና በኋላ ላይ ሎሚ ይጠጡ። ይህንን ችግር ሙሉ በሙሉ ለማስወገድ ከፈለጉ የአልመንድ ወተት፣ የአጃ ወተት ወይም የካሼው ወተት ከሎሚ ጋር በተመሳሳይ መንገድ ምላሽ አይሰጡም ለስላሳ ሆነው ይቆያሉ በቀላሉ ይዋጣሉ እናም ሰውነቶ በሁሉም ጥቅሞች እንዲደሰት ያደርጉታል ይህ ትንሽ ማስተካከያ ነው ነገር ግን በሚሰማሁት ስሜት ወዶ እንዴት ምላሽ እንደሚሰጥና ሰውነቶ እድሜው እየገፋ ሲሄድ ንጥረ ነገሮችን እንዴት በጥሩ ሁኔታ እንደሚስብ ትልቅ ለውጥ ሊያመጣ ይችላል አሁን። ብዙ ሰዎች ምንም ጉዳት እንደሌለው ጻፋጭም ቢሆን ነገር ግን በጊዜ ሂደት እውነተኛ ችግር በጸጥታ ሊያስከትል ስለሚችል ጥምረት እንነጋገር። ስለ ሎሚና የተጣራ ስኳር ነው የማወራው። የሎሚ ጭማቂ፣ የሎሚ ጣዕም ያላቸው ጣፋጭ ምግቦች ወይም የሎሚ ውሃ ከአንድ ማንኪያ ነጭ ስኳር ጋር ያስቡ። ይህ የተለመደ ልማድ ነው በተለይም ከምግብ በኋላ ጣፋጭና ጎምዛዛ ነገር በሚወዱ ሰዎች ዘንድ። ነገር ግን ሳይንስ ልክ አይደለም ይላል። ከሎሚ የሚገኘው ሲትሪክ አሲድ ደ የጠረጴዛ ስኳር ወይም የሸንኮራ ገዳ ስኳር ካሉ የተጣራ ስኳር ጋር ሲዋሃድ በሰውነቱ ውስጥ የሜታቦሊክ ግጭት ይፈጥራል። በትክክል ከትላልቅ ችግሮች አንዱ ይህ ጥምረት የኢንሱሊን ስሜታዊነትን እስከ 20% ሊቀንስ ይችላል የሚለው ነው። ይህ ማለት ሰውነቶ ለኢንሱሊንም ምላሽ አይሰጥም፣ እናም ግልኮስ በደም ውስጥ ረዘም ላለ ጊዜ ይቆያል ማለት ነው። ከጊዜ በኋላ ይህ የደም ስኳር መጨመር የኃይል ብልሽቶችና በከባድ ጉዳዮች የኢንሱሊን መቋቋም ወይም የአይነት ሁለት የስኳር በሽታ ሊያስከትል ይችላል። ይህ ደግሞ በተለይ ለአረጋውያን አደገኛ ነው። ጤናማ መጠጥ ውስጥ እንኳን የተጣራ ስኳርና ሎሚ መካከል ሰውነት የራሱን ሚዛን ለመጠበቅ አስቸጋሪ ያደርገዋል። እንዲሁም በአንጀቶና በሽታ የመከላከል ስርዓቱ ላይ ያለውን ተጽዕኖ መርሳት የለብንም። ስኳር ጎጂ የአንጀት ባክቴሪያዎችን ይመገባል፣ በሰውነት ውስጥ እብጠት ይጨምራል። ሎሚ በአግባቡ ጥቅም ላይ ሲውል ስርዓቱን ለማረጋጋት ይረዳል ነገር ግን ከስኳር ጋር ሲጣመር ለጤና አስቸጋሪ ይሆናል ሳዲያ የተሻለው መንገድ ምንድ ነው መልሱ ቀላል ነው በሎሚ ላይ በተመሠረቱ መጠጦች ወይም የምግብ አዘገጃጀት መመሪያዎች ላይ የተጣራ ስኳር ከመጨመር ይቆጠቡ ነጭ ስኳር የበቆሎ ሽሮፕና ማጣፈጫዎች ይልቁንስ ትንሽ ጣፋጭ ከፈለጉ ያልተቀላቀለ ተፈጥሯዊና ኢንዛይሞች የተሞሉ ጥሬ ማር ለመጠቀም ይሞክሩ። ይህም የምግብ መፈጨት ትራክቶን የሚያረጋጋና የኢንሱሊን መጠንን የሚቀንስ ነው። አንድ የሻይ ማንኪያ ጥሬ ማር የሎሚ ውሃ ውስጥ በተለይም ከምግብ በኋላ የምግብ መፈጨቶን ሊደግፍ የስኳር ፍላጎቶን ሊቀንስና ቀኑን ሙሉ የበለጠ የተረጋጋ ስሜት እንዲሰማውት ሊያደርግ ይችላል። ስለዚህ ሎሚ ኃይለኛ ነው ነገር ግን ከነጭ ስኳር ጋር መጣመር አይፈልግም። የተሻሉ ውህዶችን ይምረጡ። እናም ሰውነቶ የበለጠ ጉልበት፣ የበለጠ ሚዛንና የደም ስኳር መለዋወጥን በማግኘት ያመሰግኖታል። ይህ ቀጣይ ጥምረት ከላይ ሲታይ ጤናማ ስለሚመስል ሊያስደንቆት ይችላል። ብዙ ሰዎች ሎሚን ከስፒናች፣ ቀይ ስር ወይም ከኦቾሎኒ ጋር በተዘጋጁ ምግቦች ላይ ማዕከል ያስደስታቸዋል። ጣዕሙን እንደሚያሻሽልና ቫይታሚን ሲ እንደሚጨምር ያስባሉ። ግን ችግሩ ይኸውና፣ እነዚህ ምግቦች በሙሉ በኦክሳሌት የበለፀጉ ሲሆን ከሎሚ ጋር ሲጣመሩ ለኩላሊቶ ችግር ሊፈጥሩ ይችላሉ። ኦክሳሌት በብዙ ጤናማ የእጽዋት ምግቦች ውስጥ የሚገኙ ተፈጥሯዊ ውህዶች ናቸው። በትንሽ መጠን ቢወስዷቸው ችግር አይደሉም። ነገር ግን ከሎሚ የሚገኘው ሲትሪክ አሲድ እንደ ስፒናች ቀይሰርና ኦቾሎኒ ካሉ ከፍተኛ የኦክሳሌት ምግቦች ጋር ሲዋሃድ በሰውነት ውስጥ የካልሴም ኦክሳሌት ክሪስታሎችን የመፍጠር ዕድል ሊጨምር ይችላል። እነዚህ ክሪስታሎች የኩላሊት ጠጠር ዋና መንስኤዎች ናቸው። ነገር ግን በአረጋውያን ላይ በተለይም ከ60 ዓመት በላይ ለሆኑ ኩላሊቶች ብዙውን ጊዜ በዝግታ ይሰራሉ። ድርቀት ወይም ደም ሲል የነበረ የኩላሊት ህመም ሁኔታዎችን ይጨምራሉ። እናም በድንገት ቀላል የሎሚና ስፒናች ሰላጣ እውነተኛ የጤና አደጋ ሊሆን ይችላል። በየቀኑ ከሎሚና ስፒናች ጋር ንጹህ እየበሉ እንደሆነ የሚያስቡ አሉ። ከዛም የኩላሊት ምቾት ማጣት ወይም የኩላሊት ጠጠር ያጋጥማል። ታዲያ ከእነዚህ ምግቦች ጋር ሎሚን ደህነቱ በተጠበቀ ሁኔታ እንዴት እንጠቀማለን? በመጀመሪያ በተለይም እንደ ሰላጣ ወይም ጭማቂ ባሉ ጥሬ ከፍተኛ ኦክሳሌት ባላቸው ምግቦች ላይ ሎሚ ከመጨመር ይቆጠቡ። ይህ ማለት ጥሬ ቀይ ስር ሰላጣ ከሎሚ ድሬሲንግ ወይም ከሎሚ ጭማቂ ጋር ጥሬ የስፒናች ለስላሳ መጠጦች ውስጥ አይካተትም። እናም እነዛን ምግቦች በእውነት መብላት ከፈለጉ ማብሰሎን ያረጋግጡ። በመጀመሪያ ማብሰል የኦክሳሌት ይዘትን በእጅጉ ይቀንሳል። እንዲሁም ከሆድ ስርዓት ውስጥ ለማስወገድ የውሃ መጠኖን ይጨምሩ። እርጥበት ምርጡ መከላከያው ነው። እናም ሌላ አማራጭ ይኸውና ከሎሚ ይልቅ ጥሬ የአፕል ኮምጣጤ ለመጠቀም ይሞክሩ። አሲድነትና ጣዕም ይጨምራል፣ ነገር ግን ሲትሪክ አሲድ እንደሚያደርገው ሁሉ ከኦክሳሌት ጋር አይገናኘም። በተለይም የኩላሊት ተግባር ለቀነሰባቸው አረጋውያን ረጋ ያለ አማራጭ ነው። ስለዚህ ያስታውሱ ጤናማ ንጥረ ነገሮች እንኳን ደካማ በሆነ ሁኔታ ሲዋህዱ ጉዳት ሊያስከትሉ ይችላሉ። ሎሚ ድንቅ ምግብ ነው፣ ግን ከሁሉም ነገር ጋር አደለም። ቁልፉ መቼ መጠቀም እንዳለቦትና መቼ መተው እንዳለቦት ማወቅ ነው። አሁን ከሎሚ ጋር ማስወገድ ያለቦትን ሶስት የምግብ ጥምረት ከተመለከቱ በኋላ ወደ መልካሙ ዜና እንሻገር። ሰውነቶ ተጨማሪ ንጥረ ነገሮችን እንዲስብ እብጠትን እንዲቀንስና ኃይሎን በተፈጥሮ እንዲያሳድጉ የሚያግዙ ምርጥ ጥምረት። ይህንን አዘገጃጀት ለማወቅ በቀጣይ ቪዲዮ አዘገጃጀቱ አዎ ይሰራልን? በማለት ሐሳቦን በኮሜንት ላይ ይግለጹልን። ላይክ፣ ሼር፣ ሰብስክራይብ ማድረጎን አይርሱ።